ሐኪም የሚደበቅ ነገር አለ ወይስ እያንዳንዱን ጥያቄ እኛ እስክን ጠይቃችሁ እየጠበቃችሁ ነው? ምክንያቱም እኛ ኦሬዲ የምንገምታቸው ምልክቶች አሉ፣ ከእናንተ ግን መምጣት አለበት። ለምሳሌ አሁን አንድ ግፊት ታካሚ ማለት ነው ለስንፈተ ወሲብ የበለጠ የተዳረገ ነው። ይህም የሆነበት ምክንያት ምንድን ነው? ቴስቴስትሮናቸው ዝቄ ማለት ቻንስ አለው። ምክንያቱም ቴስቴስትሮን ማናት የምታመርተው የወንድ የዘር ፍሬ። ከዛ ግፊት ሲባል ደግሞ ምንድን ነው ይመጣላችሁ? ኃይል ያለው ደም ዝውውር አለ ማለት ነው። ያ ኃይል ያለው ደም ዝውውር ለመቋቋም ስትል ደም ስር ተወፍራለች፣ ትጠነክራለች በወፈርስ ቁጥር ደግሞ በቂ ደም ዝውውር አይድም አሉ። የወንድ የዘር ፍሬ ደግሞ በቂ ደም ዝውውር ካላገኘ ቴስቴስትሮን ማምረት አይችልም። ስለዚህ የአንድ ሰው ቴስቴስትሮን ዝቅ ሲል ምን አይነት ምልክቶች ይጠብቃለን? አንደኛ ለግንኙነት ፍላጎታቸው ራሱ ዝቅ ያለ ነው። ለግንኙነት ፍላጎታቸው ቢኖሩ ራሱ ሰውነታቸው ማዘጋጀት ያይቅታቸዋል፣ ማቆየት ያይቅታቸዋል። ያንን ዝግጅት ማለት ነው። በቂ ደም ዝውውር ሳታገኝ ከቀረች ደግሞ የወንድ የዘር ፍሬ ሳይዟ እያነሰ ይመጣል። ወደ መሀንነት ትዳረጋላችሁ ማለት ነው። በተጨማሪ ምን አይነት ምልክቶች አሉት? ጮማ እዚህ አካባቢ ሆድ አካባቢ መብዛት፣ ጡንቻ መቀነስ፣ አጥንት መሳሳት፣ ሙቀት አይነት ስሜት መጋል፣ ሆት ፍላሽስ የምንለው አይነት ስሜት ይኖራል። በስሜት ደረጃ ደግሞ ማነው መዳከም፣ አቅም ማጣት፣ መነጫነጭ፣ መርሳት፣ ግራ መጋባት፣ እንደዚህ አይነት ምልክቶች ሊኖሩ ይችላሉ። ስለዚህ ቀለል አድርጋችሁ አትዩዋቸው። ስለዚህ እነዚህ ምልክቶች ካስተዋላችሁ መናገር አለባችሁ። በምርመራ ታይቶ መስተካከልና መታከም የሚችል ነገር ስለሆነ ማለት ነው።